ጋዜጠኛና አክቲቪስት ሄርሜላ እንደ ተሞሸረች የወጡት የአደባባይ መረጃዎች ያሳያሉ። ሄርሜላ አረጋዊ በኢትዮጵያ እይታ ውስጥ የገባችው በተለይ በሰሜን ጦርነት ወቅት ነው። ቤተሰቦቼ ከትግራይ ናቸው፣ እኔ ግን ውጭ ሀገር ነው የምኖረው በማለትም በአደባባይ በዛ ላይ ደግሞ አልፋ አብዛኞቹ 99 ፐርሰንት የትግራይ ተወላጆች ህይወት ጎን በቆሙበት ሰዓት ላይ ደግሞ እሷ ጦርነትን እንግዲህ ልክ አይደለም ህወሓት ጥፋተኛ ነው በማለት ደግሞ መንግስት ጎን መቆሟም የምታወስ ነው። ይህ አመጣጧ መንግስትን በርካቶችን ሊያነጋግር እንደቻለ ጭምርም ነው። በእሳቱ የበርካቶችን ትኩረት እንደሳበች ጭምርም የአደባባይ መረጃ ነው። መዳሯ ወይም መሞሸሯን የወጡት መረጃዎች ያሳያሉ። ማህበራዊ ሚዲያ ላይ ልንመለከት ችልናል፣ ጋዜጠኛ ሄርሜላ እንደተሞሸረች ጭምርም ነው። ጋዜጠኛ ብቻ ሳትሆን አክቲቪስት ወይም አንቂ እንደሆነች ጭምርም የደረሱን መረጃዎች ከዚህ በፊትም ስታደርግ የነበሩት እንግዲህ በተግባሮቿ ማየት ይቻላል ማለት ነው። ሚኪ ነኝ አብሬያቸው፣ ቆየሁት። ከሚኪ ታቦሪን ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።